ከመወለዱ አስቀድሞ የተመረጠና የተጠራ ክብሩ ከደጋግጻል ቃንተራ የሆነለትና የቅዱስ ማቴዎስንና የቅዱስ ማርቆስን ወንጌል በሚያነብ ጊዜ ከሌሎች ስውራን አበ ጋር የሚገናኝበትን የብርሃን ሰረገላ የተሰጠው እንዲሁም የቅዱስ ሉቃስና የቅዱስ ዮሐንስን ወንጌል በሚያነብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላ የተሰጠው ለተጋድለው ሰባት እጅግ የሚያስደንቁ አክሊላትን የተቀዳጀውና በሀገራችን በኃጢአታችን ምክንያት መጥተው የነበሩትን አምስቱን መቅሰፍቶች የማስወገድ ሥልጣን ተሰጥቶት የነበረው ጻድቁ አባታችን አቡነ ሃብተማርያም ማን ናቸው? አቡነ ሀብተ ማርያም የነበረበት ዘመን 1486 ዓመተ ምህረት ንጉሥ እስክንድር በነገሰበት ጊዜ ነበር። አባቱ ፍሬብሩክ፣ እናቱ ደግሞ ዮስቲና ይባላሉ። ፍሬብሩክና ዮስቲና በሕገ እግዚአብሔር በሃይማኖት፣ በትሩፋት፣ በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ አቡነ ሀብተ ማርያም እናት ቅድስት ዮስቲና ጻድቁ ሃብተማርያምን ከመውለዷ በፊት ሰው ዓለሙን ሁሉ ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል ተረድታ መንና ወደ በረሃ ሄዳ ነበር። በዚያ በበረሃ ውስጥም ከሰው ተለይቶ የሚኖር አንድ ባህታዊ በዋሻ ውስጥ አገኘች። ባህታዊው ለምን እንደመጣች ቅድስት ዮስቲናን በጠየቃት ጊዜ ጌታ በወንጌሉ እርፍን ይዞ ወደኋላ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም፣ እዚህ የመጣሁት ለምነና ነፍሴን ላድን ነው አለች። ይህም ባህታዊ ምናኔ፣ ምንኩስና ለአንቺ ያልተፈቀደልሽም። ከህጋዊ ባልሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ ይተርፋል፣ በጸሎቱ ብዙዎችን ይጠቅማል። እንደ መላእክትም ክንፈ ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቴናም ከአረጋዊው ባህታዊ ይህን ነገር ሰምታ እጅጉን አደነቀች። የፈጣሬ ፈቃድ ከሆነ ወደ ቤቴ እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላ ግንቦት 26 ቀን ጻድቁ ሀብተ ማርያም ተወለደ። በአባቱና በእናቱ ቤት ታላቅ ደስታም ሆነ። አርባ ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ እግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱ። በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በፈሪያ እግዚአብሔር በትምህርት አደገ። ከእለታት በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ ማኅርነ ክርስቶስ እያሉ ሲጸልዩ ሰምቶ በልቦ ሆነው ይህቺ ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህ ጸሎት ከዓለም አሳችነት ከጋን ነምሳት እንድንባት ዘንድ አውቃለሁ። የንስሐ መንገድ ናትም ብሎ ተናገረ። ከዚህም ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህች ጸሎት ተጠምዶ በጾምና በጸሎት በስግደትም ይኖር ነበር። ጻድቁ አባታችን አቡነ ሀብተ ማርያም ለቤተሰቦቻቸው እየታዘዙ በምግባር አደጉ። የጻድቁ አባት ፍሬ ብሩክ ግን አቡነ ሀብተ ማርያምን የበግ ጠባቂ አደረጓቸው። ይህም ነገር እግዚአብሔር በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያቀን እስኪደርስ ድረስ ጣሪያችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቃቸው ነበር። በአንዲት ዕለትም በግ የጠበቁ እያለ ብዙ አብሮ ሰዎቻቸው በግ የሚጠብቁ የበግ ጠባቂዎች እሸት ተሸክመው መጥተው እና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱ በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን አቡነ ሃብተማርያም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናየውን የሚያ ሌላ አይን አለ። ከሰማይ ፊት ምንም ደመና ሳይኖር አገሩ ብራ ሆኖ ሲታይ እንዴት ይዘንባል ትላለ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞቹ ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናም መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸ ሸጊያ አላገኙም። ከጥቂት ቀኖች በኋላ በዚህ ሁኔታ በጎችን እየጠበቀ ሳለ ብዙ የበግ እረኞች አብረውት ነበሩ። ከነሱ መካከል አንድ የበግ ጠባቂ መጥቶ የወጣት አቡነ ሃብተማርያምን በትር ነጠቀውና ሄደ። ብላቴና የነበረው አቡነ ሃብተማርያምን በትሬን ለምን ትቀማኛለህ? አለ እረኛውም በትዕቢት ቃል በጉልበቴ ነጥቅ ያለሁ አሉ። ብላቴናው አቡነ ሃብተማርያምን እኔ ኃይል የለኝም ነገር ግን በጎቼን የምጠብቅበትን በትር ትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልህ አለው አለው። ያም የበግ ጠባቂ እምቢ አልኩ አለው። ብላቴናው ነው ሃብተማርያምም አንድ ጊዜ በፈጣሪ ስም አማልኩ፣ ከእንግዲህ ወዲያ ደግሜ ያላምልህም። በአንተ ላይ የሚደረገውን እራስህ ታውቃለህ። ይህንንም ተናግሮ ዝም አለ። በዚያም ጊዜ ያ በግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ አቡነ ሃብተማርያም ማረኝ እያለም መጨው ጀመረ። የልዑል እግዚአብሔርን ስም አቃሉ ና እና ተሰቅሎም ዋለ። የተቀሩት እረኞችም የሆነውን ነገር አይተው አደነቁ፣ ፈሩ። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም፣ ስለ እመቤታችን ቅድስ ድንግል ማርያም ይቅር በለው አሉ። ላቴናው አቡነ ሃብተ ማርያም በሆኑ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ላይ ሊገለጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሃሪና ይቅር ባይነውና ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ይቅርታ አለውና ሰገደለት። መድኃኒታችን ጌታችን ኢየሱስ ክርስቶስ የአቡነ ሀብተ ማርያም ዕድሜ ከፍ እያለ ሲመጣ ለራሱ አገልግሎት አዘጋጅቷቸዋልና ጥሪ አደረገላቸው። ከዕለታት በአንድ ቀን አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተኝቱ ሳለ፣ ሀብተ ማርያም ሀብተ ማርያም የሚል ድምፅ በሌሊት ከሰማይ መጣ። አባቱ ከአጠገቡ ተኝቱ ስለነበር የጠራው መስሎት አባቴ ሆይ አለው ሲል መለሰለ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበር ነገር ግን የሆነውን ነገር እያየ እንደ ሳሙኤል ጌታዬ ባሪያ ይሰማል ተናገረ አለ ጌታችን መድኃኒታችን ኢየሱስ ክርስቶስን አናገረው ከዚህ በኋላ ክርስቶስ ለራሱ አገልግሎት እንደሚፈልገውና ና ከእናቱ ማፀን ጀምሮ እንደጠበቀው አናገረ ይህንን ነገር በውስጣቸው ይዘው ሳለ አባታቸው ፍሬ ብሩ ለልጃቸው ለአቡነ ሃብተማርያም ከሀገሪቱ ታላላቅ ሰዎች አንዷን እጮኛ አጨለትና ታገባለ አለ አባታችን አቡነ ሃብተማርያም አባቴ ሆይ፣ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ። ተራክ ወይም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዴት ትለኛል አባቱም አባቱ ያለ አቡነ ሀብተ ማርያም ፈቃድ ሙሽራይቱን ለማምጣት ሄደ። አቡነ ሀብተ ማርያም አባታቸው ሙሽራይቱን ለማምጣት እንደሄደ ባወቀ ጊዜ ሀገር ጥሎ ለመሰደድ ከቤት ተደብቆ ወጣ። መንፈስ ቅዱስም በመብረቅ አምሳል አባቱ ገሰጸው። በዚህ ድንጋጤ ምክንያት የስጋ አባቱ ፍሬ ብሩክ ከዚህ ዓለም አረፈ። አባታችን አቡነ ሀብተ ማርያም የአባቱን እረፍት እንኳን ሳያይ በአፋር ወደሚገኘው ወደ አሰቦት ገዳም ገዳ ሄደ አቡነ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶም መኖር ጀመረ በዚያ ገዳም ውስጥ ውሃ በመቅዳት እንጨት በመስበር ልብስ በማጠብና እህል በመፍጨት አበው መነኮሳትን ማገልገል ጀመረ በአባታችን ላይ አንዳንድ ጊዜ መነኮሳት ተቆጥተው ሲነሱ በቤታችን ቅድስ ድንግል ማርያም በገሃድ ተገልጻ ትገስጻቸውም ነበር በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀድቶ ተሸክሞ ሲ መለስ ውሃው በእንስራ እንደተሸከመ እግሩን አደናቀፉ። የቀዳው ውሃ ሊደፋበትና እንስራውም ሊሰበርበት ሲል ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተዋት ብሎ ጸለየ። ይህም ብሎ በተናገረ ጊዜ የውሃዋ እንስራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከተሉት ነበርና ይህን ጽኑ ተአምር አይተው አደነቁ። ከዕለታት በሌላኛው ቀን ደግሞ በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። መምህሩ አባ ሳሙኤል ቁጡ ነበሩና ስለመምህራቸው ቁጣ በጣም ደንግጦ ወድቆ የጠፋውን መብራት ፈጥኖ አነሳው። በአነሳውም ጊዜ መብራቱ በእግዚአብሔር ተአምር ራሱ በርቶ ታይ። አባ ሳሙኤልም ይህን ተአምር አይቶ እጹብ እጹብ በማለት የዚህ ቅዱስ ልጅ መጨረሻ ምን ይሆን ብሎ አደነቅ። የዓለም ሁሉ የጥበብ መብራት ይሆናል ሲልም ትንቢት ተናገረል። እመቤታችን ለአባ ሳሙኤል ተገልጣላቸው የአቡነ ሃብተማርያምን ክብር ነግረዋለች። አቡነ ሃብተማርያም አባታችን አባ ሳሙኤል አስራ ሁለት ዓመት ከትሕትና ጋር እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። ከዚህ በኋላ በእግዚአብሔር ፈቃድ ወጥቶም እለ አድባር በተባለ ገዳ መኖር ጀመረ። ከቦታውም ደርሶ ጥቂት ከቆየ በኋላ እግዚአብሔር ከመረጣቸው ከአባ መልከ ጼዴቅ እጅ የምንኩስና ሥርዓትን ተቀበሉ። ይኸው የሚዳው አቡነ መልከ ጼዴቅ በደጃቸው የተቀበረውን ሰው አፈር የማያስበሉት ጻድቅ ናቸው። ከዚያም በመቀጠል በጥልቅ ባህር ገብቶ 150 መዝሙረ ዳዊትንና ኦሪቱን ወንጌልና ሌሎች የጸሎት መጽሐፍትን እየጸለየ አምስት መቶ ጊዜ ይሰግድ ነበር። እህል መብላትን ትቶ እንደ በረሃ ዋሊያ ቅጠል ይበላ ጀመር። አንዳንድ ጊዜ አርባ ቀን፣ ሌላ ጊዜ ደግሞ 80 ቀን የሚጾምበት ጊዜ ነበር። በዚህ ጊዜ ውስጥ ቅጠልም ቢሆን እህል፣ ቀዝቃዛ ወይም ምንም አይቀምስም ነበር። ፊቱም እንደ ንጋት ኮከብ ያበራ ነበር። በዚህ ሁኔታ እየተጋደለ ሳለ ከዕለታት አንድ ቀን አራቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልና ቅዱስ ሚካኤልን በቀኝና በግራ አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸለ። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሆን አለው። ያን ጊዜም አቡነ ሀብተ ማርያም ከፈጣሪ ግርማ የተነሳ ደንግጦ ከመሬት ላይ ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳንንም ገባል በጸሎት አምኖ በጎ ስራ ለሚሰራ ሁሉ በሕይወት ሳለ ልብስ በመስጠት ወይም ምግብ በማቅረብ እግር በማጠብ እንጨት ሳር በማቅረብ ውሃ በመቅዳትና በመርዳት ለደከመ ሁሉ ይህንን ስራዋን በስም የሚያደርገውን እምርልሃለሁ። ዳግመኛ ከሞተ በኋላ መንግስተ ሰማያትን አወርሷለሁ። አንተ ከሞትክም በኋላ ስምህን የጠራውን ዝክርህን ያዘከረውን ሁሉ የአቡነ ሃብተማርያም አምላኩ ከጠላት እጅ አድነኝ ያለኝን በህሊና ያሰበውን

እፈጽምለታለሁ፣ አለ። ጠላቶች፣ አጋንንትን ያጠፋልህና ይጠብቅ ዘንድ ቅዱስ ሚካኤል ካንታ ይለይም የሰጠውን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናት ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ የመረጥኩ እንጂ በብዙ ገድልና በድካም ብቻ የወደድኩ አይደለህም። ይህን ቃል ኪዳን ከሰጠው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ ያረግ ጻድቁ አቡነ ሃብተ ማርያምን ከጌታ ጋር በተነጋገረ ጊዜ እንደ ነቢዩ ሙሴ ፊቱ በብርሃን ተሳለ። ሰዎችም የፊቱን ብርሃን አይተው መቅረብን ፈርተው አደነቁ። አቡነ ሃብተ ማርያምን ጌታዬ ሆይ፣ ከንቱ ውዳሴ እንዳይሆንብኝ በፊቴ ላይ የተሳለውን ብርሃን ሰውርልኝ ብለው ጸልል። ጌታም ፊታቸውን እንደ ቀድሞ አደረገው። በጾም በጸሎት ላይ ሳሉ በሊቀ መልአኩ በቅዱስ ሚካኤል ተራዳይነት ወደ ሰማይ ተነጥቀው ቅዱሳን የሚኖሩባቸውን ዓለማት መንግሥተ ሰማይ እንዲሁም ሲዮልን ተመለከት ። ሰይጣንም መጥቶ በእግዚአብሔር ፊት ቆሞ ሃብተማርያም ላይ መከራ አጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በስጋውን መከራ ታጸናበት ዘንድ አልፈቅድም፣ ከእናቱ ማኅጸን ጀምሮ መርጬዋለሁና በንጽህናና በቅድስና ኃጢአት እንዳይሰራ ዘወትር እጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በአቡነ ሃብተማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም ብሎ አሰናበት። ሰይጣንም ይህን ቃል ሰምቶ አፍ እያዘነ ሄደ። አባታችን አቡነ ሃብተማርያም በተጋድሎ ብዛት እየጸኑና እየበረቹ ሄዱ። ጻድቁ አባታችን አቡነ ሃብተማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆምክባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑንና ደቡቡን ባርክ አለ። ሲባርክም ሶስት አጋንንት በጸሎቱ ስልጣን ታስረው በፊቱ ታዩት። እነዚህም አጋንንት ከኖር ጀምሮ ሰውን በማሳት ከኖርም በኋላ ከአንተ ጋር ምንጸባለን አሉ። አባታችን አቡነ ሃብተማርያምን በትምህርተ መስቀል ሲያማትብ ሁለቱን አጋንንት ምድር ተከፍታ ዋጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው ጊዜው አልደረሰም አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ ጠፍ። ከዚህ በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ሊያዘው ጌታችንም በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያሞሆይ ዛሬ ወደ አንተ የመጣሁት ተድካም ወደ እረፍት ወስድ ዘንድ ነው። ሰባት የጽድቅ አክሊሎችን አዘጋጅልሃለሁ ስለ ንጹህ ድንግልና ዓለምንና በውስጡ ያለውን ንቀ በመኖር ስለ ፍጹም ምንኩስና ዘውትር አራቱን ወንጌላት በማንበብና በመጸለየ ስለ እኔ ብለ ስለተራብከው በጾም ስለተጋደል ቂምና ጥላቻን፣ ትዕቢትን፣ ትምክህትን በልብ ውስጥ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህ ስለ ንጹሕ መስዋዕት ብሎ ቃል ኪዳንን ሰጣ። በተጨማሪ እኔ የሰጠውን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው ስሙን በመንግስተ ሰማያት በእውነት መጽሐፍ እጽፏለሁ ለቤተ ክርስቲያን ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛዋ ድረስ በአንተ ስም መባ የሰጠውን የወደደውን ሁሉ አደርግለታለሁ በመንግስተ ሰማያትም ከወዳጆቼ ከቅዱሳን ጋር በደስታ ሰላምታ ኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ የአንተን ስም ጠርቶ ቢለምነኝ ኃጢአቱ አስተሰሬለታለሁ ብሎ ቃል ኪዳን ገባለት። ይህንንም ካለው በኋላ ጌታችን ሶስት ጊዜ ሳመው። ያን ጊዜ ከመድኃኔዓለም ጣም ፍቅር የተነሳ ነፍሱ ከስጋው ተለየች። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታም ሆነ። ሕዳር 26 ቀንም አቡነ ሀብተ ማርያም አረፈ። ካህናት በ በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበር። የአባታችን የአቡነ ሃብተማርያም በረከት ይደርብን፣ አሜን።